ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁለን። ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ በአመሻሹ የስፖርት የመረጃ ሰዓታችን ሌሎች አዳዲስ ጉዳዮችን ይዘን ልንገናኝ እንደሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተሰሙ ነው። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ትልልቆቹ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ከዝውውር ዘገባዎቻቸው ጋር በተያያዘ ምን አዳዲስ ጉዳዮችን አወጡ? በዛሬ ፕሮግራማችን ታደምጣላችሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ ዳግም ተመልሰን የምንገናኝ ይሆናል። ማንቸስተር ዩናይትዶች የሚፈልጉት ውዱ ተጫዋች። ማንቸስተር ዩናይትድ ኮኮብ ተጫዋቹን ለማስፈረም እየፈለጉ ነው። ተጫዋቹ በክለቡ ጥሩ ነገርን እንደሚፈጥር ያምናሉ። ማንቸስተር ዩናይትድ ለመጪው የክረምት የተጫዋቾች የዝውውር መስኮት ዣቪ ሳይመንስን ለማምጣት በቅርበት እየተከታተሉ ነው። አረብ ለብዚሾች ከኮኮባቸው ጋር እንዲለያዩ ለማሳመን ወደ 80 ሚሊዮን ዩሮ ማቅረብም ከቻሉ ለድርድር ቅርብ ይሆናሉ ተብሎ ይታሰባል። ከአውሮፓ እግር ኳስ ትልቅ ተስፋዎች መካከል አንዱ የሆነው ሆላንዳዊው የአጥቂ አማካይ የበርካታ ታላላቅ ክለቦችን ፍላጎት ቢስብም ዩናይትዶች ግን ዝውውሩን ለማሸነፍ ጥሩ ዋጋን ለማቅረብም ፈቃደኞች ናቸው። ዣቪስ ሳይመንስ እንግዲህ ባለፈው ጥር ከፓሪስ ሰን ጀርሜን በ50 ሚሊየን ዩሮ ና ተጨማሪ 30 ሚሊየን ዩሮ የአረብ ለብዜች ኮንትራቱን ቋሚ ማድረጉ የሚታወስ ነው። ሳይመንስ በጀርመን እድገቱ አስደናቂ ነው። ለጀርመኑ ቡድን ቁልፍ ተጫዋች በመሆንም በገበያው ላይ ተፈላጊነቱን በከፍተኛ ደረጃ ጨምሯል። ዣቪ ሳይመንስን ማግኘት የሚፈልግ ክለብ 80 ሚሊዮን ዩሮ ማቅረብ ይኖርበታል ብሏል ስካይ ስፖርት እንዘገበው። ዩናይትዶች በወጣቱ ባለተሰጥኦ ቡድናቸውን የሚያጠናክሩበትን እድል መመልከት የጀመሩ ሲሆን የዣቪ ሳይመንስ ፊርማንም የማጥቃት ክልል ውስጥም የተለየ ፈጠራን ሊያመጣላቸው እንደሚችል ያምናሉ። የእንግሊዝ ቡድን የስፖርት ማኔጅመንት በገበያ ውስጥም ትልቅ እንቅስቃሴን ለማድረግ ያለመ ሲሆን ዣቪ ሳይመንስ ከረጅም ጊዜ ፕሮጀክቱ ጋር ሙሉ ለሙሉ እንዲስማማም ያምናል። አረብ ለብዜሽ ኮከባቸውን በቀላሉ ለመልቀቅም ፍላጎት ባይኖራቸውም የሚፈልጉትን ዋጋ ከቀረበ አቋማቸውን እንዲያጤኑትም ያደርጋል። ማንቸስተር ዩናይትድ በሚቀጥለው የዝውውር መስኮት ዣቪ ሳይመንሰን ወደ ኦልትራፎር ለማምጣትም የተቻለውን ሁሉ እንደሚያደርግም ሁሉን ነገር ይጠቁማል ነው የሚለው ዘገባው። ሌላኛው አርሰናልና ሊቨርፑል በዚህ ሲዝን በ24 ጎሎች አስተዋጽኦ ባደረገው ተጫዋች ላይ ዝውውር ውስጥ ፉክክር ገብተዋል። አርሰናልና ሊቨርፑል የፌኖርዱን የክንፍ አጥቂ ኢጎርን ለማስፈረም ነው ሁሉ ሁለቱም እንግዲህ ፍላጎት አላቸው። ብራዚላዊው ተጫዋች በዚህ ሲዝን ባደረጋቸው ጨዋታዎች በአጠቃላይ 11 ጎሎችንና 13 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል በኤር ዲቪዜ ድንቅ ብቃትን አሳይተዋል። የ ሃያ አራት ዓመት ወጣትን ለማስፈረም አርሰናልና ሊቨርፑል እንደተዘጋጁ ከፌጂያስ የወጣ ዘገባ ያሳያል። ይሁን እንጂ እነዚህ ክለቦች የፓይኒያኮን ፊርማን ለማግኘት ተፎካካሪ ሆኖ ቢቀርቡ ተጫዋቹ ከፕሪሚየር ሊግ ውጪ ሌሎች ፈላጊዎች ስላሉት መታየት ያለበት ነገር ነው። ሌሎችም በፕሪሚየር ሊግ እንደ ቶትንሃም፣ ኒውካስል ዩናይትድ እና ቦርንመዝ ይህንን ኢጎር የተባለውን ተጫዋች የሚፈልጉ የእንግሊዝ ቡድኖች ናቸው። ፌጂያስ ኢጎር 30 ሚሊየን ዩሮ ዋጋ እንዳለው አስነብበዋል። ይህም ለእንደዚህ አይነቱ የአጥቂ ባለ ተሰጥኦ ዝውውርም ዋጋው ጥሩ ይመስላል። አሁንም እንደ ትልቅ የጥያቄ ምልክትም የሚሆነው ኢጎር ከኤርዲቪዜ የሚወስደው የፕሪምየር ሊግ ቡድን ማን ነው የሚለው ነው። ምክንያቱም በሆላንድ ያለው ቁጥር በእንግሊዝ እግር ኳስ ውስጥም መድገም ከባድ ስለሚሆን ነው። የትኛውም ክለብ ተጫዋቹን አምኖ ይወስደዋል የሚለው ነገር አስደሳች ይሆናል መታየቱም። አርሰናሎች ጋብርኤል ማርቲኔሊ ና ሊያንድሮ ትሮዛርድ ባሉ ተጫዋቾች ላይ ማሻሻያዎች ያስፈልጋቸዋል። የራሂም ስተርሊንግ ውሰትም በእርግጠኝነት ዘላቂ አይሆነም። ሊቨርፑል በበኩሉ መሐመድ ሳላህን በነፃ ዝውውርም ሊያጠው ይችላል። ነገር ግን በጉዳት የሚያጋልጠውን ዲየጎ ዦታን ለመተካትም ብራዚላዊው ጥሩ ማሻሻያ ሊያደርጉለት ይችላሉ ተብሎ ነው የሚጠበቀው። የቻምፒየንስ ሊግ ኃያል ክለብ ለአርሰናል ና ለሊቨርፑል መጥፎ ዜና ሊሆን የሚችል የዝውውር እቅድን አዘጋጅቷል። ሪያል ማድሪድ የክረምቱ የዝውውር እቅዳቸውን ካሁኑ እያሳወቀ ሲሆን ይህም ፍላጎታቸው ለአርሰናል ና ለሊቨርፑል መጥፎ ዜና ሲሆን እንግዲህ ተገልጿል። ከሪያል ማድሪድ ዋና ኢላማዎች መካከል የሊቨርፑሉ የቀይ መስመር ተከላካይ ትሬንት አሌክዛንደር አርኖልድ ና የሪያል ሶሴዳድ አማካይ ማርቲን ዙበሜንዲ ይገኙበታል። የስፔኑ ጋዜጣ ፌጂያስ እንዳለው አርሰናል ዞቤሜን ዲን እየፈለገው እንደሆነና ምናልባትም ተጫዋቹ ወደ ኤምሬትስ ስቴዲየም ለማምጣትም ጠንካራ አቋም ላይ እንደሚገኝ ይታወቅ ነበር። አሌክዛንደር አርኖልድ የሊቨርፑል ኮንትራቱ ሊጠናቀቅ በተቃረበበት በዚህ ሰዓት ከሪያል ማድሪድ ጋር ሲያያዝ ቆይቷል። ይህም በዚህ ክረምት ነፃ ወኪል እንዲሆን ሲያደርገው፣ ማድሪድ ተጫዋቹን ለማስፈረም ከሁሉም ክለቦች በላይ ተወዳጅ ነው። እንግዲህ ሊቨርፑሎች ይህንን ወሳኝ ተጫዋች ለማቆየት እንደሚፈልጉ ምንም ጥርጥር የለውም። ነገር ግን እንግሊዛዊ ቢ ኢንተርናሽናል በአንፊልድ አዲስ ኮንትራት ለመፈረም መቃረቡን የሚያሳይ ምልክት የለም። ከአሌግዛንደር አርኖልድ እና ከማርቲን ዙቤሜን እንዲቀጥለው ማድሪዶች የቦርን መዙን ተከላካይ ዴን ሁችሰንንም ከሎስ ብላንኮቹ ከፍተኛ ኢላማዎች መካከል አንደኛው ነው። የስፔኑ ኃያል ክለብ ኒኮ ፓዝን ከኮሞ ወደ ቤርናቢው ለማምጣት ሊሞክር ይችላል ሲል ዘገባው ገልጿዋል። ለማድሪድ በጣም ስራ የሚበዛበት የክረምት የተጫዋቾች የዝውውር መስኮትም ይመስላል። ነገር ግን በእርግጠኝነት የሚፈልጉትን ተጫዋቾች በሙሉ እንደሚያገኙ እየተማመኑ ይገኛሉ። የዘ አትሌቲኩ ታማኝ ጋዜጠኛ ዳቪድ ኦርነስቲን እንደዘገባው የማርቲን ዙቤሜንዴ ከአርሰናል ያለው ስምምነት በእውነት የላቀ ይመስላል። ነገር ግን ማድሪድም መጠበቅ አለባቸው ብሏል። ቶማስ ፓርቴና ጆርጂኒዮ ኮንትራት ሊያልቅባቸው ስለሆነ አርሰናል በመሀል ክፍሉ ላይ መጠናከሩ አይቀርም። ስለዚህም ማርቲን ዙበሜንዲ በማድሪድ ከሚኖረው ሚና በላይ በአርሰናል ውስጥም ትልቅ ሚና እንደሚሰጠው ይጠበቃል። በማድሪድ መሀል ሜዳ ውስጥ እንደ ኦሪዮል ሸዋሜኒ፣ ኤድዋርዶ ካማቪንጋ፣ ጁድ ቤሊንጋም ከመሳሰሉት ጋር ፉክክር ይገጥመዋል። ወደ አርሰናል ከሄደ ግን ብቸኛው ተፈላጊ ተጫዋች ይሆናል ተብሎ ነው የሚታሰበው። የአውሮፓ ግዙፍ ቡድን የቸልሲውን አማካይ ኤንዞ ፈርናንዴዝንም ለማስፈረም እንቅስቃሴ ጀምሯል። ቸልሲዎች ለክረምት የተጫዋቾች የዝውውር መስኮት እየተዘጋጀ ነው። ቸልሲዎች በክረምቱ ከዋና ተጫዋቾቻቸው አንዱ ኤንዞ ፈርናንዴዝን መሸጥ ሊያስቡ ይችላሉ። ኤንዞ ከ2022 የዓለም ዋንጫ በኋላ በዝውውር መስኮቱ ላይ ብዙ ተስፋዎችና በጣም ከፍተኛ የዝውውር ዋጋም እንግዲህ ከፍያን አስታንፈርድ ብሪጅ ደርሰዋል። ይሁን እንጂ በዚህ ውድድር ዘመን በኤንዞ ማሬስካ እየተመራ ብቃቱ እየተሻሻለ ቢመጣም ለአርጀንቲናዊው ግን ከባድ ሲዝንም እንደነበረ የምናስታውሰው ነው። ኤንዞ በቸልሲ በውጤት ደረጃ ጥሩን የውድድር ዘመን እያሳለፈ ሲሆን በሁሉም ውድድሮች አምስት ግቦችንና ዘጠኝ አሲስቶችን ማድረግ ችሏል። በዚህ የውድድር ዘመን ለኤንዞ ማሬስካ ጥሩ ተጫዋች ከሆነው ሞይስ ካይሴዶ ጋር ጠንካራ አጋንነትን አሳይቷል። ነገር ግን ይህ በክረምት የዝውውር መስኮት እንዳይለቀ ሊያደርገው አይችልም። ቸልሲዎች ኤንዞን በክረምቱ ለመሸጥ ፈቃደኞች እንደሆኑ ተነግሯል። ሪያል ማድሪድ እሱን ለማስፈረም ከሚፈልጉ ክለቦች አንደኛው እንደሆነም ተዘግቧል። ነገር ግን በስፔን ዋና ከተማ ውስጥ ያለው ሌላኛው ትልቅ ክለብም ዞ ፍላጎት እያሳየ ነው። ለአትሌቲኮ ማድሪድ የኤንዞ ፈርናንዴስ ፊርማ በእጅጉ አስፈላጊ ነው ተብሏል። እንደ ዘገባዎች ከሆነ አትሌቲኮ ማድሪድ በአሁኑ ሰዓት ተጫዋቾችን ለሀገራቸው ጨዋታ በማምረታቸው በዚህ ወቅት እንቅስቃሴ ማድረግ ጀምረዋል። አትሌቲኮ ማድሪዶች ኤንዞን ወደ ሜትሮፖሊታኖ እንዲዘዋወር ለማሳመንም እየሰሩ ነው። የዓለም ዋንጫው በ2026 ማጣሪያ ከዩራጓይና ብራዚል ጋር ለሚያደርጉት ጨዋታ ለአርጀንቲና ቡድን ከተጠሩ ተጫዋቾች የአትሌቲኮ ማድሪድ አምስት ተጫዋቾች ይገኛሉ። ከዲየጎ ሲሞኔ ልጅ ኤንዞ እንግዲህ ጨምሮ ሌሎችም ተጫዋቾች እንግዲህ በዚህ ቡድን ውስጥ ይገኛሉ። ቼልሲዎች በኤንዞ ላይ በትንሹ 80 ሚሊዮን ዩሮ እንደሚፈልጉበት ተዘግቧል። ስለዚህም አትሌቲኮ ማድሪድ በክረምቱ ይህንን ያክል ገንዘብ አውጥቶ መግዛት ይችል እንደሆነ ማየቱ አስደሳች ይሆናል። በተለይም አትሌቲኮ ማድሪድ በ2024 እንደ አልቫሬዝ እና ደግሞ የቀድሞው የሰሜዎቹ አማካይ ኮነር ጋላገረን ከፍ ባለ ግዢ ስላመጡ በድጋሚ ብዙ ወጪ ያወጡ እንደሆነ መታየት ያለበት ክረምት ይሆናል። ኒውካስል ዩናይትድ የቀኝ ክንፍ ፍለጋ ላይ ነው። የካራባው ዋንጫን ያነሱት ማክፓይሶቹ በቀጣይ ጊዜም በኤዲ ሀውሰር ስኬታቸውን ለማጠናከር እየፈለጉ ነው። በመጪው የክረምት የተጫዋቾች የዝውውር መስኮት ወቅትም ቡድኑን ማጠናከር ቁልፉ አካል ይሆናል። ቲቢአር ፉትቦል እንደዘገበው ኒውካስል እይታቸውን በቪያሪ ያሉ የቀይ መስመር ኮኮብ ጄሬሚ ፒና ላይ አድርገዋል። ቲቢአር ፉትቦል እንደዘገበው ኒውካስል ለስፔናዊው ፊርማ በንቃት እየሰራ ነው። ማክፓይሶቹ ይህንን ተጫዋች በመስከረም ጀምሮ እድገቱን መከታተላቸውን ቀጥለዋል። የ22 ዓመቱ የክምት ተጫዋች በዚህ ሲዝን በቪያሪያል ድንቅ ብቃት ያለው ተጫዋች መሆኑን አሳይቷል። ፒኖ በላሊጋው አምስት አሲስቶችን በማስመዝገብ ከኬሊያን ምባፔ ና ሮበርት ሌቨንዶስኪ በላይ ነው። ሚጌል አልሜሮን በጥር ወር የለቀቁት የዲሃው በአሁኑ ጊዜ በግራ መስመር ላይ ጥንካሬን የሚሰጡትን አንቶኒ ጎርደንን ና ሃርቪ ባርንስን በመያዛቸው በቀኝ በኩል ያለውን የአጥቂ ክፍልም ለማጠናከር ይፈልጋሉ። ኒውካስል ዩናይትድ ቀድሞውኑ አንቶኒዮ ኮርዴሮ ከማላጋ ለማስፈረምም ከጫፍ ደርሷል። ምንም እንኳን ኮርዴሮ ፈጣን መፍትሄ ሳይሆን የረጅም ጊዜ ፕሮጀክት ሆኖ ስለሚታይ ፒኖ በክረምቱ ከመጣ ፈጣን ተጽዕኖ መፍጠር ይችላል ተብሎ ነው የሚጠበቀው። ጀረሚ ፒኖ እንግዲህ ከዚህ ቀደም ከፕሪምየር ሊግ ክለቦች ጋር ስሙ ተያይዞ ነበር። ኒውካስል ዩናይትድ ይህንን ተጫዋች የሚፈልገው ብቸኛው ክለብ አይደለም። አርሰናል ለተወሰነ ጊዜ የክም ተጫዋቹን ሲከታተል ቆይቶ ነበር። አስተን ቪላም ተጫዋቹን በቅርበት እየተከታተሉት የሚገኙ ሲሆን ኡናይ ኤምሪ ከጀረሚ ፒኖ ጋርም አሌክስ ቤና ና ሁዋን ፎይት ጨምሮ በርካታ ተጫዋቾችን በቪያርያል ይፈልጋሉ ተብሏል። ስፔናዊው የክም ተጫዋች የውል ማፍረሻው 80 ሚሊየን ዩሮ ነው። ይህ ማለት ተጫዋቹን ለማስፈረም ከባድ ይሆናል። ፒኖን ማስፈረም የሚፈልግ ማንኛውም ክለብ በጥንቃቄ መደራደር አለበት ወይም ያንን ዋጋ ለማሟላት ዝግጁ መሆን አለበት። ኒውካስል ዩናይትድ እሱን ማምጣት እንግዲህ ከቻለ በሚቀጥለው የውድድር ዘመን በፕሪምየር ሊጉ ለመፎካከር አንድ እርምጃ ከፍ ለማለትም ይችላሉ ተብሎ ነው የሚታሰበው። ሊቨርፑሎች የልዊስ ዲያዝን መውጣት አረጋግጠዋል። ሊቨርፑል በክረምቱ የዝውውር መስኮት የአጥቂ አማራጮቹን መመልከቱን ቀጥሏል። ልዊስ ዲያዝ በግለሰብ ደረጃ ከገጠመው ጥሩ ጊዜ በኋላ በውድድር አመቱ መጨረሻ እንደሚለቅ ይጠበቃል። ምንም እንኳን በቅርብ ጊዜ በቻምፒየንስ ሊግና በካራባው ካፕ የፍጻሜ ሽንፈቶች ቢደርስባቸውም ተጫዋቹ በግሉ ግን በጣም ጥሩ የውድድር ዘመንን አሳልፏል። በሁለቱ የዚህ ሳምንት ጨዋታዎች ሊቨርፑሎች ጎል ለማግኘት ሲቸገሩ ታይቷል። እናም ለአሰልጣኝ አርኔስሎትም የበለጠ አሳሳቢ በመሆኑ ተተኪዎችን ላመጡ ቅርብ ናቸው ዲያዝ በሁለቱም ጨዋታዎች ደካማ ጊዜን ያሳለፈ ሲሆን በ2025 እስካሁን አንድ ጎልና ሁለት ለጎዩን ኳሶችን አመቻችቶ በማቀበሉ በደጋፊዎችም ትችት ይቀርብበት አልፋ ብሬት ሲዮ ሮማኖ በቅርቡ የ28 ዓመቱን ኮኮብ በክረምቱ ሊቨርፑልን የመልቀቅ ተጨባጭ እድል እንዳለው ተናግሯል። እናም የፕሪምየር ሊግ መሪዎች ለዲያዝ ሽያጭም እየተዘጋጁ ያሉ ይመስላል። ስለሆነም ሊቨርፑል የባየር ሚኒኩን ተጫዋች የሉዊስ ዲያዝ ምትክም እንዲሁን ይፈልጋሉ። የኮሎምቢያ ሚዲያ አንቴና ሁለት እንደዘገበው አርኔስሎት ዲያዝን በክረምቱ መልቀቅ እንደሚችል ከወዲሁ ግልጽ አድርጎለታል። እናም በምትኩ የባየር ሚኒክ የክም ተጫዋች ሌሮይ ሳኔን ይፈልጋል። በማንቸስተር ሲቲ የሁለት ጊዜ የፕሪምየር ሊግ አሸናፊ የሆነው ውሳኔ በውድድር አመቱ መጨረሻ ኮንትራቱ የሚያልቅ ሲሆን ባየርን ሚኒክ ማራዘሚያውን ስላልፈለገው እንደሚለቅ ነው የሚነገረው። ትክክለኛ ጥራት ያለው ተጫዋች ለማምጣት በዝውውር ክፍያ ለማምጣት የሚፈልገው ሊቨርፑል ሳኔን በነፃ ለማምጣት ትልቅ ስኬት ይሆንለታል ተብሎ ይጠበቃል። ሉዊስ ዲያዝ በክረምት ይለቃል። ባርሴሎና ሉዊስ ዲያዝ ላይ በጣም ፍላጎት እንዳለው የሚታወስ ነው። ሳኔ በጣም ጥሩ ምትክ ይሆናል። ሳኔ በሁለቱም ክንፎች መጫወት የሚችል ተጫዋች ስለሆነ ለሊቨርፑልም ጥሩ አማራጭ ይሆናል ተብሎ ነው አሁን ላይ የሚገመተው። ሌላኛው የዩሮ ኃያል ክለብ የቸልሲ አጥቂን ለመግዛት ተዘጋጅቷል የሚል መረጃን ወጥቷል። የቼልሲ የክንፍ መስመር ተጫዋች ኖኖ ማንድዋይኬ በክረምቱ የዝውውር መስኮት ተፈላጊነቱ እየበዛ እንደሆነ ተዘግቧል። ማንድዋይኬ ከቼልሲ ለመልቀቅ ዝግጁ ናቸው ከተባሉ ተጫዋቾች መካከል አንደኛው ነው። ከፌጃስ በወጣ ዘገባ መሰረት ኤሲ ሚላን የኖኖ ማንድዋይኬን ሁኔታ ይከታተላሉ። በተጫዋቹ ባህርያትም ምክንያት ትልቅ አድናቂዎች ናቸውም እየተባለ ነው። ኖኖ ማንድዋይኬ በስታንፈርድ ብሪጅ ቆይታው ጥሩ ጊዜያትን እያሳለፈ ነው፣ ነገር ግን ቋሚ ቦታውን ለማግኘትም በቂ ነገር እያደረገ አይደለም ተብሎ ይታሰባል። ኖ ኖ ማንድ ወይኬ አሁን ላይ እንግዲህ ስታምፎርድ ብሪጅን ቆይታው ጥሩ ጊዜን እያሳለፈ ነው ነገር ግን እንግዲህ ማንዶ የካዲስ ፈተናን በመፈለጉ በክረምቱ መልቀቅም ለተጫዋቹ ትልቅ ሊሆን ይችላል። ኤሲ ሚላን ምናልባትም ለእሱ ጥሩ መዳረሻና የበለጠ በመደበኛነትም መጫወት የሚችልበት ቦታም ሊሆን እንደሚችል ነው የሚታመነው። በርከት ያሉ የቼልሲ ተጫዋቾች ቅርብ ጊዜያት በሚላን ብቃታቸውን ማደስ ችለዋል። እንደ ክሪስቲያን ፖሊሲክ፣ ፊካዮ ቶሞሪ፣ ታሚ አብርሃም እና ሩበን ሉፍተስቼክ የመሳሰሉ ተጫዋቾች በሚላን የተሳካ ጊዜን ማሳለፍ ችለዋል። የቸልሲ ደጋፊዎች ማንዶወኬ እንዲለቅም አይፈልጉም። ነገር ግን ክለቡ በዚህ ጉዳይ ላይ ቸልሲ አሁን ላይ ክፍት እንደሆነ ነው የሚገለጸው። ቀጣይ የክረምት የዝውውር መስኮት ለቸልሲ ሌላ ትንሽ አሰልቺ ወቅት ሊሆን ይችላል። ቸልሲዎች ምናልባትም በክረምት ወቅት በማጥቃት ክፍል ውስጥ አንዳንድ ለውጦችን ማድረግ እንደሚችሉ ሊሰማቸው ይችላል። ኖኖ ማንዶኬ በዚህ የውድድር ዘመን በሁሉም ውድድሮች በስምንት ጎሎችና በአምስት አሲስቶችም አሁን ላይ እንግዲህ ጥሩ ነገሮችን አድርጓል። ነገር ግን ከሱ የተሻለ ብዙ የሚቀርቡ ተጫዋቾች ሊኖሩ እንደሚችሉ ነው የሚታመነው። የምዕራብ ለንደን ቡድን እንደ ጄደን ሳንቾ፣ ፔድሮ ኔቶ ያሉ ትልልቅ ስሞችን ባለፈው ክረምት ከዚያ የሜዳ ክልል ውስጥ አምጥተው ነበር። ስለዚህም የተሻለ መስራት እንደሚችሉ የሚሰማቸው ቦታ ነው ተብሎ ይታሰባል። ዩቬንቱስ ኪሳራ ውስጥ የገባበት ዝውውር ዩቬንቱስ ዴን ሆይትሰንን በክረምቱ ለቦርንመዝ ሲሸጡ ወጣቱ ተከላካይ ትቶት የሄደውን ክፍተት ለመሙላትም ሎይድ ኬሊን ከኒውካስል ዩናይትድ በጥር ወር በውሰት ላይ አምጥተዋል። ሆይሰን በቦርንመዝ የበለጸገ ሲሆን ሪያል ማድሪድን ጨምሮ በትልልቅ ክለቦችም መፈለግ ጀምሯል። ይህ በእንዲህ እንዳለም ኬሊ ለኒውካስል ዩናይትድ እንግዲህ ጣሊያን ከሄደ በኋላ በሳየው ብቃት ትችት እየገጠመው በመሆኑም የጣሊያንን ኑሮ ለመላመድም ከብዶታል። የሉዊስ ኬሊ የውሰት ውልም በክረምት ቢያልቅም ዩቬንቱስ የግዴታ ግዢውን በመተግበር 20 ሚሊዮን ፓውንድ ለመክፈል መስማማቱ የሚታወስ ነው። የቀድሞ የእንግሊዝ ከ21 ዓመት በታች ተከላካይ በቦርንመስ ኮንትራቱን ጨርሶ ከወጣ በኋላ በሰኔ ወር በነፃ ዝውውር ለኒውካስል ፈርሟል። ሆኖም ግን በሴንት ጀምስ ፓርክ የነበረው ጊዜ አጭር ሆኗል። የ26 ዓመቱ ተጫዋች 10 የፕሪሚየር ሊግ ጨዋታዎችን ብቻ መጫወት የቻለው ከኅዳር ወር ጀምሮ ኒውካስልን እስኪለቅ ድረስም ጨዋታዎችን መጫወት አልቻለም ነበር። ኒውካስል ስምምነቱን ለመተግበር ዝግጁ ነው። የኬሊ ዝውውር በተለይም ለኒውካስል በትርፍና ዘላቂነት ደንቦች ወይም በፒኤስአር ያላቸውን አቋም ለማሻሻልም ይረዳቸዋል። ሆኖም ግን በሌላ ዘገባ ዩቬንቱስ ሎይድ ኬሊን በነፃ ዝውውርም በክረምት ላይ ማስፈረም እንደነበረባቸው ይታወሳል። ነገር ግን ነገሮች ወደ ተፈለገው አቅም አልሄዱም። እንደ ቱቶ መርካቶ ዌብ ዘገባ ከሆነ ዩቬንቱስ ኬሊን በክረምቱ በነፃ ባለማስፈረማቸው ሁኔታውን አበላሽተውታል ብሏል። ዴኒ ሆችሰንን በመሸጣቸው መጸጸታቸው ብቻ ሳይሆን የኬሊን ዝውውር በተሳሳተ መንገድን በመያዛቸው ባለፈው ክረምት ከቦርንመስ ከወጣ በኋላ በነፃ ማስፈረም ሲችሉ በመተዋቸው ትልቅ ስህተት እንደሰሩ አምነዋል። አሁን ዩቬንቱሶች ለ26 ዓመቱ ተጫዋች ለኒውካስል ከ25 ሚሊዮን ዩሮ በላይ የመክፈል እድል ገጥሟቸዋል። ኬሊም በሴሪኤ ላይ ያሳደረው ደካማ ተጽዕኖም ግምት ውስጥ በማስገባት ዋጋው ጥያቄ ውስጥ የገባ ሌላኛው ተጫዋች ያደርገዋል። ኡናይ ኤምሪ የተከላካይ መስመር ማጠናከሪያዎችን ሲፈልግ፣ አስተን ቪላ የሪያል ሶሴዳዱን ኮከብ ለማዘወር ይፈልጋሉ። ኡናይ ኤምሪ በክረምቱ የዝውውር ወቅትም የአስተን ቪላውን የቀይ መስመር ተከላካይ አማራጮችን ለማጠናከር ዝግጁ ሲሆኑ ፊታቸውን ወደ ሪያል ሲውሰዳዱ ዦና አራምቡሩ አዙረዋል። ከስፔን በወጡ ዘገባዎች እንደሚያሳዩት ከሆነ የመስመር ተከላካዩን ለማስፈረምም ከአዲሱ የውድድር ዘመን በፊት ቡድናቸውን ለማጠናከር ስለሚፈልጉ በቪላ ፍላጎት ዝርዝር ውስጥም ከፍተኛ ደረጃ ላይ ይገኛል። አራምቡሩ በዚህ ቦታ ላይ መደበኛ ጀማሪ ሆነው እንግዲህ ሐማሪ ትራውሬ የኤሲኤል ለጉዳት ከደረሰበት በኋላ ቦታው ላይ ምርጥ ተጫዋች ሆኗል። የሁለት አመቱ ተጫዋች ራሱን የሪያል ሶሴዳር ተከላካይ ወሳኝ አካልም አድርጎ በማስቀመጥ በሁሉም ውድድሮች 38 ጨዋታዎችን አድርጎ፣ የአራም ቡሩ ሁለገብነት ሌላው ዋነኛ የተፈላጊነት ነጥብ ነው። በኢሚሊያኖ አራምቡሩ ሲፈለግ በቀይ መስመር ተከላካይ በግራ ተከላካይ እና ደግሞ አልፎ ተርፎም የማል ተከላካይ ቦታ ላይም በምቾት መጫወት ይችላል የተጫዋቹ ሁለገብ የመከላከል አቅም ከበርካታ የአውሮፓ ክለቦች ራዳር ውስጥ አስገብቶታል ኒውካስል ዩናይትድ ኢንተር ሚላን እና ሮያል ማድሪድም ተጫዋቹን ይከታተሉታል ነገር ግን አስተን ቪላን በክረምት የዝውውር መስኮት ወቅት የሪያል ሶሴዳዱን ኮኮብ ዝውውር እየመራ ነው ቪላዎች ተጫዋቹን ከሌሎች ክለቦች ፍላጎት ቢኖሮም ዝውውሩ እንደሚያጠናቅቁት ያምናሉ። አስተን ቪላ የመጀመሪያ ተጨባጭ አቅርቦት ለማቅረብ በዝግጅት ላይ መሆናቸውን ዘገባዎች ይጠቁማሉ። የእንግሊዝ እግር ኳስ ፍላጎትንም ከግምት ውስጥ በማስገባት የቪላ አለቃ አራም ቡሩን እንደ ጥሩ መፍትሄም መመልከት ችለዋል። ሆኖም ግን የአራም ቡሩን ፊርማ ለመጨረስ ርካሽ ነው። ምንም እንኳን የተጫዋቹ የገበያ ዋጋ ወደ 10 ሚሊዮን ፓውንድ የሚገመት ቢሆንም ሶሴዳር ተከላካዩ እስከ 2030 ድረስም ከክለቡ ጋር የሚያቆየውን ኮንትራት ማራዘሚያ በመፈረሙ ዋጋውን ከፍ ለማድረግም ያስባሉ ተብሎ ነው የሚታሰበው። ኢኒያኬ ዊሊያምስን ለማስፈረም የሚፈልገው የቱርክ ክለብ የቱርኩ ክለብ የአትሌቲክ ቤልባውን ቁልፍ ተጫዋች ኢኒያኪ ዊሊያምስን ማስፈረም ይፈልጋል። ኢኒያኬ ዊሊያምስ በቅርብ ዓመታት ውስጥም ከስፔኑ ቡድን ቁልፍ ተጫዋቾች አንዱ በመሆን ለአትሌቲኮ ቤልባው የማይተካ ተጫዋች ሆኗል። የኢኒያኪ ዊሊያምስ አቅም በማጥቃት ክፍሉ ላይ ለውጥን ማምጣት መቻሉ በአቡርን ውስጥም ካሉ ተጫዋቾች ዋነኛው እንዲሆን አድርጎታል። ሆኖም ግን ጋላትሳራይ እይታውን በሱ ላይ ስላደረገ በኢኒያኪ የወደፊት የስፔን ቆይታ ጥያቄዎች መነሳት ጀምረዋል። ጋላትሳራይ ተጫዋቹን ለማሳመን ጉልህ የሆነ ዋጋን ለማቅረብ ፍቃደኛ ናቸው። ከቱርክ እንግዲህ ደግሞ ክለብ ሁልጊዜም ጥራት ያለው ማጠናከሪያዎችን ለማግኘት የሚፈልጉ ሲሆን፣ ጋናዊው የፊት መስመር አጥቂም ፊት መስመራቸውን ለማጠናከር እንደ ትልቅ ፊርማ ይመለከቱታል። ከኢስታንቡል ለተጫዋቹም ሆነ ለቢልባኦ ክለብ አጓጊ የሆነ የፋይናንስ ፕሮፖዛል በጠረጴዛው ላይ ለማቅረብ ተዘጋጅተዋል። ነገር ግን ዊሊያምስ በኮንትራቱ ላይ ስለሆነና ሳን ማሜ ስለመልቀቅ ምንም አይነት ፍላጎት ስላላሳየም ዝውውሩ ቀላል አይመስልም። የአትሌቲኮ ቢልባኦ አስተዳደር አቋሙ ግልጽ ነው። ተጫዋቹ የመልቀቅ ፍላጎቱ እስካልተገለጸ ድረስ የሚለቅበት ሁኔታ አይመቻችም። ዊሊያምስ በቡድን ውስጥ ያለው ዋጋ ጎል ከማስቆጠር ባለፈ የክለቡን ባህል የሚያውቅና በመልበሻ ክፍል ውስጥ ካሉት መሪዎችም አንደኛው ነው። በተጨማሪም ደግሞ ተጫዋቹ ለፕሮጀክቱ ያለው ቁርጠኛ ጠንካራ ነው። ይህም ደግሞ ዝውውሩን ያወሳስበዋል። የጋላት ሳራይ ፍላጎት እውነተኛ ነው፣ ነገር ግን እንግዲህ ኢኒያኪ ዊሊያምስን ማሳመን ቀላል ስራ አይሆነም። እስካሁን የፊት አጥቂው ታማኝነቱን ላሳደገው ክለብ ያሳየው ሲሆን መውጣቱ የማይመስል ነገር ነው። ተጫዋቹ ሊቋቋመው የማይችል ዋጋ ወይም ደግሞ ያልተጠበቀ ክስተት ብቻ ዝውውሩ እንዲሳካ ሊያደርገው እንደሚችል ነው በርካቶች እያመኑ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን ከሁለተኛው የዩቲብ ቻናላችን አዲስ ስፖርት ልዩ ይህንን ይመስል ነበር። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፉዋድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድረግ ያለው አብራችሁን ስለነበራችሁ እጅጉን ከልብ አድርጌ ነው ማመሰግ ነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳገም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው። መልካም ምሽት ይሆንላችሁ። መልካም